እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እግሮቻችሁ መርዛማ ንጥረ ነገሮችን እየያዙ መሆናቸውን የሚያሳዩ በርካታ ምልክቶችን እነግራችኋለሁኝ። እነዚህ መርዛማ ንጥረ ነገሮችስ በእግሮቻችን ላይ በምን ምክንያት ሊከሰቱ ይችላሉ? እንዲሁም ደግሞ ይህንን መርዛማ ንጥረ ነገሮችን ለማጽዳትስ ምን ማድረግ አለብን? እንዲሁም ደግሞ ምንስ መመገብና መጠጣት አለብንም የሚለውን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሰውነት መርዛማ ንጥረ ነገሮችን ሲያከማች ወይም ደግሞ ደካማ የደም ዝውውር ሲኖረው እግሮች ከልብ እናም ከሊምፋቲክ ፍሳሽ ቦታዎች በጣም የራቁ በመሆናቸው ቀድመው የማስጠንቀቂያ ምልክቶችን ያሳያሉ። መርዛማ ንጥረ ነገሮችን በእግሮቻችን ውስጥ የሚከማችበትን ምክንያት መረዳት ታዲያ እብጠትን፣ ከባድነትን፣ ህመምን እናም የደም ዝውውር ችግሮችን በተፈጥሯዊ መንገድ ለመከላከል ይረዳችኋል። መርዛማ ንጥረ ነገሮች በሰውነታችን ውስጥ በተለይም በታችኛው እግሮች ሲከማቹ ይህ ማለት አብዛኛውን ጊዜ የሰውነት የማጽዳት አካላቶቻችን ጉበት፣ ኩላሊት፣ ሊምፋቲክ ሲስተምና ቆዳ እናም የደም ዝውውራችን በብቃት እየሰሩ አይደሉም ማለት ነው። ታዲያ በእግሮቻችን ውስጥ መርዛማ ንጥረ ነገሮች እንዲከማቹ የሚያደርጉ ዋና ምክንያቶች ምን እንደሆኑ ልንገራችሁ። አንደኛ ደካማ የሆነ የደም ዝውውር ካለን ነው። የደም ዝውውር ደካማ ሲሆን ኦክሲጅንና ንጥረ ነገሮች ወደ እግር ኅብረ ሕዋሶች በትክክል አይደርሱም እንዲሁም የሜታቦሊክ ቆሻሻዎች መርዞች፣ ካርቦን ዳይኦክሳይድ፣ አሲዶች በብቃት አይወገዱም። ይህ የደም መርጋትን በመፍጠር በታችኛው እግሮች ላይ እብጠት፣ ከባድነትና የመርዛማ ንጥረ ነገር ክምችት እንዲፈጠር ያደርጋል። በውጤቱም ለረጅም ጊዜ መቀመጥ ወይም ደግሞ መቆም፣ ካለ የአካል ብቃት እንቅስቃሴ የማታደርጉ ከሆነ፣ ጠባብ ልብስ ወይም ደግሞ የተሳሳተ አቋቋም የምታደርጉ ከሆነ እንዲሁም ደግሞ ቫሪኮስ ቬን ወይም ደግሞ የደም ስር ጉዳት በነዚህ አማካኝነት ይከሰታል ማለት ነው። ታዲያ በዚህ ምክንያት ደም ይዘገያል እናም ቆሻሻው ከመወገድ ይልቅ በህብረ ህዋሳት ውስጥ ተይዞ ይቀራል ማለት ነው። ሁለተኛ የሊምፋቲክ ሲስተም ዝግመት ሲኖር ነው። የሊምፋቲክ ሲስተም የሰውነታችን ተፈጥሯዊ የቆሻሻ ማስወገጃ አውታር መረብ ነው። መርዛማ ንጥረ ነገሮችን ባክቴሪያዎችን እናም ቆሻሻዎችን ከህብረ ህዋሳት ያስወግዳል። ዝግተኛ ወይም ደግሞ የታገደ ከሆነ የሊንፍ ፈሳሽ በእግሮቻችን ውስጥ ይከማቻል። ይህም እብጠት እናም መርዛማ የንጥረ ነገር ክምችቶችን ያስከትላል። የተለመዱ ምክንያቶች ደግሞ የአካል ብቃት እንቅስቃሴ የማታደርጉ ከሆነ፣ ድርቀት ወይም ደግሞ ዲሃይድሬሽን፣ ከፍተኛ የጨው መጠን ያለው አመጋገብ ከተመገባችሁ፣ ደካማ እንቅልፍና ጠባብ ጫማ ወይም ደግሞ ሱሪ ማድረግ ይህን ያስከትላል። ውጤቱም የሊንፍ ፈሳሽ በታችኛው የሰውነት ክፍል ውስጥ ይረጋጋል። መርዛማ ንጥረ ነገሮችንናም እብጠትንም ይዞ ይቀራል። ሶስተኛ ድርቀት ነው። ውሃ በሽንትና በላባ አማካኝነት መርዛማ ንጥረ ነገሮችን ከሰውነታችን የሚያስወጣ ዋና ተሸካሚ ነው። በቂ ውሃን ሳትጠጡ ስትቀሩ መርዛማ ንጥረ ነገሮች በቲሹዎች ውስጥ ተከማምረው ይቀራሉ፣ በተለይም የደም ዝውውር ቀርፋፋ በሆነባቸው እግሮች ውስጥ። ውጤቱም መርዛማ ንጥረ ነገሮች በህዋሳት መካከል ባለው ፈሳሽ ውስጥ ይከማቻሉ። ይህም በእግሮች ላይ እብጠት፣ መድረቅና ድካምን ያስከትላል። አራተኛ ከፍተኛ የጨው ፍጆታ ነው። ከመጠን በላይ ጨው ሰውነታችን ውሃ እንዲይዝ ያደርጋል። ይህም ፈሳሽና መርዛማ ንጥረ ነገሮችን በእግሮቻችን ውስጥ ይዞ እንዲቆይ ያደርጋል። ይህ ብዙ ጊዜ እብጠት፣ ከባድነትና ኢደማን ያስከትላል። በውጤቱም የፈሳሽ ክምችት የመርዛማነት ሂደቶችን ያዘገየዋል እናም የደም ስር ግድግዳዎችንም ያዳክመዋል። አምስተኛ ደካማ የጉበት ተግባር ካላችሁ ነው። ጉበታችን መርዛማ ንጥረ ነገሮችን ወደ ቀሪው የሰውነት ክፍል ከማሰራጫቸው በፊት ከደም ውስጥ ያጣራል። ከመጠን በላይ ሲጫን አልኮል፣ ቅባታማ ምግቦች ወይም ደግሞ መድኃኒቶች፣ መርዛማ ንጥረ ነገሮች በደም ውስጥ ይቆያሉ እናም በህብረ ህዋሳት ውስጥ በተለይም በታችኛው የሰውነት ክፍል ውስጥ ይከማቻሉ ማለት ነው። በተለይ በተለይ ጉበታችን ሲጫኑት ማለትም ጉዳት የሚደርስበት እንዳልኳችሁ በአልኮል በቅባታማ ምግቦችና በመድኃኒቶች ነው። ታዲያ በውጤቱም መርዛማ ንጥረ ነገሮች በደም ውስጥ ለረጅም ጊዜ ይዘዋወራሉ እናም በእግሮች በመገጣጠሚያዎች እናም በስብ ህዋሶች ውስጥ ይቀመጣሉ። ስድስተኛ የኩላሊት ጭነት ወይም ደግሞ ድክመት ሲኖር ነው። ኩላሊቶች ከደማችን ውስጥ ቆሻሻን እናም ከመጠን በላይ የሆነ ፈሳሽን ያጣራሉ። በጭንቀት ውስጥ ከሆኑ ወይም ደግሞ ከመጠን በላይ ከተጫኑ ማለትም፣ በደካማ አመጋገብ፣ በድርቀት ወይም ደግሞ በመድኃኒት ምክንያት መርዛማ ንጥረ ነገሮች በደም ውስጥናም በህብረ ህዋሳት ውስጥ ይቀራሉ። በውጤቱም በታችኛው እግሮችና በቁርጭምጭሚቶች ላይ እብጠት፣ የውሃ ማቆየትና መርዛማ ንጥረ ነገር ክምችት ይፈጠራል። ሰባተኛ የማይንቀሳቀስ የአኗኗር ዘይቤ ካላችሁ ነው። እንቅስቃሴ ለደማችን እንደ ፓምፕ ሆኖ ያገለግላል። ለረጅም ጊዜ ስትቀመጡ ወይም ደግሞ ስትቆሙ እነዚህ ፈሳሾች ይረጋጋሉ፣ እናም መርዞች የሚወጡበት መንገድም አይኖራቸውም። በውጤቱም የከበዱ የደከሙ ወይም ደግሞ ያበጡ እግሮች ከደካማ የማጽዳት እንቅስቃሴ ጋር ይከሰታል። ስምንተኛ ደካማ የሆነ አመጋገብ ነው። የተዘጋጁ እናም ስኳር የበዛባቸው ምግቦችን የምትመገቡ ከሆነ የተዘጋጁ ምግቦች፣ ስኳር የበዛባቸው መክሰሶች፣ የተጠበሱ ምግቦችና ሰው ሰራሽ ተጨማሪዎች ጉበትን ከመጠን በላይ ይጫናሉ። እናም አሲድ የሚፈጥሩ መርዛማ ንጥረ ነገሮችን ያመርታሉ። ከጊዜ በኋላ ሰውነታችን እነዚህን ቆሻሻዎች በስብ እናም በተያያዥ ህብረ ህዋሳት ውስጥ በተለይም በእግሮች ውስጥ ያከማቻል። በውጤቱም በታችኛው የሰውነት ክፍል ውስጥ እብጠት፣ ደካማ የሆነ የደም ዝውውር እናም የመርዛማ ንጥረ ነገር ክምችት ይፈጠራል። ዘጠነኛ ከመጠን በላይ የመድኃኒት ወይም ደግሞ የአልኮል አጠቃቀም ነው። አንዳንድ መድኃኒቶች እንደ የህመም ማስታገሻዎች፣ አንቲ አንቲኢንፍላማቶሪ የሆኑና አንቲባዮቲኮች እናም አልኮል በጉበት ይሰራሉ። በተደጋጋሚ ሲወሰዱ ጉበትን ይጫናሉ እናም የማጽዳት ሂደትንም ያዘገያሉ። በውጤቱም ሰውነት ሊያስወግዳቸው ከሚችለው በላይ መርዛማ ንጥረ ነገሮች በፍጥነት ይከማቻሉ። ይህም በእግሮች ላይ እብጠትና መድረቅን ያስከትላል። አስረኛ የሆርሞን አለመመጣጠን ነው። በኤስትሮጅን እና በፕሮጀስትሮን ደረጃዎች ላይ የሚደረጉ ለውጦች በተለይም በሴቶች ላይ የውሃ ማቆየትና የመርዛማ ንጥረ ነገሮችን መወገድ ሊያዘገዩ ይችላሉ። ይህ የወራ አበባ፣ እርግዝና ወይም ደግሞ ማረጥ በሚኖርበት ጊዜ የተለመደ ነው። በውጤቱም በመርዛማ ፈሳሽ ክምችት ምክንያት ያበጡ እግሮች፣ የሆድ መነፋትና ከባድነት ይከሰታል። አስራ አንደኛ ደካማ የምግብ መፈጨት ወይም ደግሞ የሆድ ድርቀት ነው። የምግብ መፈጨት ስርዓታችሁ ዝግተኛ ከሆነ ከኮለን የሚመጡ መርዛማ ንጥረ ነገሮች ወደ ደም ውስጥ እንደገና ሊገቡ ይችላሉ። ይህ ራስን መመረዝ በመባል የሚታወቅ ሁኔታ ነው። እነዚህ መርዞች በመጨረሻ ደካማ የደም ዝውውር ባለባቸው አካባቢዎች፣ ብዙ ጊዜ በእግሮች ውስጥ ይቀመጣሉ። በውጤቱም በታችኛው እግሮች ላይ ድካም የሆድ መነፋትና እብጠትን ያስከትላል። አስራ ሁለተኛ የእንቅልፍ ጦትና ስር የሰደደ ጭንቀት ነው። ሰውነታችን ጥልቅ የማጽዳት ሂደቱን በእንቅልፍ ወቅት ያከናውናል። የረፍት ጦት ኮርቲሶል ወይም ደግሞ የጭንቀት ሆርሞንን ይጨምራል። ይህም የጉበትና የኩላሊት የማጽዳት ተግባርን ያዘገያል። ጭንቀት ደግሞ ጡንቻዎችን ያጠነክራልና የደም ስሮችንም ይገድባል። በውጤቱም በእግሮች ላይ እብጠት፣ ደካማ የመርዛማ የንጥረ ነገር ፍሳሽና የጡንቻ ውጥረት ይከሰታል። አሥራ ሦስተኛ ከመጠን ያለፈ የሰውነት ክብደት ነው። ተጨማሪ ክብደት በእግሮች ውስጥ ባሉ ደም መላሾች እናም ሊንፍ ኖዶች ላይ ጫናን ይፈጥራል። የደም ዝውውርን ይቀንሳልናም የመርዛማ ንጥረ ነገር ፍሳሽንም ይዘገዋል። የስብ ኅብረ ኳስ ደግሞ ከጡንቻ የበለጠ መርዛማ ንጥረ ነገሮችን ያከማቻል። በውጤቱም የከበዱ ያበጡ እግሮችና ቀርፋፋ የማጽዳት እንቅስቃሴ ይኖራል። አስራ አራተኛ ለአካባቢያዊ መርዞች ንጥረ ነገሮች መጋለጥ ነው። ለብክለት፣ ለከባድ ብረቶች፣ ለጸረ ተባይ መድኃኒቶች እና ለኬሚካል ምርቶች መጋለጥ በሰውነታችን ላይ ያለውን መርዛማ ጭነትን ይጨምራል። እነዚህ በህብረ ህዋሳት ውስጥ የሊምፍ ሲስተም ደካማ ከሆነ በተለይም በእግሮች ውስጥ ይከማቻሉ። በውጤቱም ስር የሰደደ እብጠትና በጡንቻዎች በስብና በቆዳ ውስጥ መርዛማ ንጥረ ነገሮች ክምችትን ይፈጥራል። አስራ አምስተኛ ደካማ ጫማ ወይም ደግሞ ጠባብ ልብስን የምታደርጉ ከሆነ ነው። ጠባብ ካልሲዎች፣ ጫማዎች ወይም ደግሞ ሱሪዎች የደምናም የሊምፍ ፍሰትን ይገድባሉ፣ መርዛማ ንጥረ ነገሮች በብቃት እንዳይወገዱም ይከላከላሉ። በውጤቱም በታችኛው እግሮች ላይ የፈሳሽ ማቆየት መደንዘዝናም መርዛማ ንጥረ ነገሮች ክምችትን ይፈጥራል ማለት ነው። ስለዚህ እነዚህ በእግሮቻችን ላይ መርዛማ ንጥረ ነገሮች የሚከማቹባቸው ዋና ዋና መንስኤዎች እነዚህ ናቸው። ታዲያ እግሮቻችን መርዛማ ንጥረ ነገሮችን ደግሞ እየያዙ መሆናቸውን የሚያሳዩ አስራ ሁለት ቀደምት ማስጠንቀቂያ ምልክቶችን ደግሞ ልንገራችሁ። አንደኛ በእግር እናም በቁርጭምጭሚት ላይ እብጠት ነው። እብጠት ኢደማ በመባል ይታወቃል። ሰውነታችን ከመጠን በላይ ፈሳሽ ወይም ደግሞ መርዛማ ንጥረ ነገሮችን እንደያዘ የሚያሳይ ዋና ምልክት ነው። የሊምፋቲክ ሲስተማችን ቆሻሻንና መርዛማ ንጥረ ነገሮችን የሚያስወግደው ዘገምተኛ ሲሆን፣ ፈሳሽ በታችኛው እግሮች ውስጥ ይከማቻል። ይህ በደካማ የደም ዝውውር በኩላሊት ወይም በጉበት ጭነት ወይም ከመጠን በላይ ጨውን በመመገብ ሊከሰት የሚችል ነው። የሰውነታችን የማጽዳት አካላት ጉበት፣ ኩላሊት፣ ሊምፍ ኖዶች ቆሻሻን በብቃት ለማስወገድ እየታገሉ መሆኑን የሚያሳይ ምልክት ነው። ሁለተኛ በእግሮች ላይ ከባድነት ወይም ደግሞ ድካም መሰማት ነው። እግሮቻችን ባልተለመደ ሁኔታ የከበዱ ወይም ደግሞ የደከሙ መስሎ ከተሰማችሁ በተለይም ከቆማችሁ ወይም ከተራመዳችሁ በኋላ ይህ የመርዛማ ንጥረ ነገር ክምችት ወይም ደካማ የደም ፍሰትን ሊያመለክት ይችላል። መርዛማ ንጥረ ነገሮች እብጠትን ይፈጥራሉ፣ እናም ኦክሲጅን ወደ እግር ኅብረ ሕዋሶች እንዳይፈስም ይከላከላሉ። ይህም ወደ ድካምና የጡንቻ ድክመት ያምራል። የደም ዝውውራችን እናም የሊንፍ ፍሳሽ ድጋፍ ያስፈልጋቸዋል። መርዛማ ንጥረ ነገሮች በጡንቻ ኅብረ ሕዋሶቻችሁ ውስጥ እየተከማቹ እንደሆነ ሶስተኛ መደንዘዝ ወይም ደግሞ የመወጠር ስሜት ነው፣ እንደ መርፌ የሞጋ ስሜት። መርዛማ ንጥረ ነገሮች ወይም ቆሻሻ ክምችቶች የነርቭ ተግባር ላይ ተጽዕኖ እያሳደሩ መሆኑን ያሳያል። ደካማ የደም ዝውውር ወይም በነርቮች ላይ የሚፈጠር የእብጠት ምልክትም ሊሆን ይችላል። በእግሮቻችን ውስጥ ያሉት የነርቭ መንገዶች በመርዛማ እብጠት ወይም ደግሞ በደካማ የደም ፍሰት ምክንያት ሊበሳጩ ወይም ሊጨነቁ ይችላሉ። አራተኛ የቆዳ ቀለም መቀየር ወይም መድረቅ ነው። በእግሮች ላይ የደበዘዘ የደረቀ ወይም ያልተስተካከለ ቀለም መርዛማ ንጥረ ነገሮች በቆዳ ጤንነትናም በደም ፍሰት ላይ ጣልቃ እየገቡ መሆናቸውን ሊያመለክትም ይችላል። ቆዳው ፈዛዛ ወይም ቀይም ሊመስልም ይችላል። አንዳንድ ጊዜ ግራጫማ ወይም ቢጫ ቀለም የጉበት ጭነትን ያመለክታል። ውስጣዊ የማጽዳት ስርዓታችን ጉበት፣ ሊምፍና ኩላሊት ዝግተኛ በመሆናቸው ቆዳቹ መርዛማ ንጥረ ነገሮችን ወደ ውጭ ለማስወጣት እየሞከረ መሆኑን የሚያሳይ ምልክት ነው። አምስተኛ ተደጋጋሚ የእግር ቁርጥማት ወይም ደግሞ የጡንቻ ህመም ነው። በጡንቻዎች ውስጥ መርዛማ ንጥረ ነገሮች መከማቸት አሲዳማ ቆሻሻ ክምችት እንደ ላቲክ አሲድ ሊያስከትል ይችላል። ይህም የኦክስጅን አቅርቦትን ይቀንሰዋል። ይህ ወደ ቁርጥማት፣ ጥብቅነት ወይም ደግሞ ህመም፣ በተለይም ብሌሊት ከፍተኛ ህመምን ያስከትላል። የእግር ጡንቻዎቻችሁ በታገደ የደም ዝውውር ወይም በመርዛማነት መጨናነቅ ምክንያት በቂ ኦክስጅን ወይም ደግሞ ንጥረ ነገሮች እያገኙ እንዳልሆነ የሚያሳይ ምልክት ነው። ስድስተኛ፣ ቀዝቃዛ እግሮች ወይም ደግሞ ደካማ የደም ዝውውር ነው። መርዛማ ንጥረ ነገሮች ሲከማችሁ ደሙን ሊያወፍሩ ወይም የደም ስሮችን ሊያሳብጡ ይችላሉ። ይህም ወደ ደካማ የደም ዝውውር ያመራል። እግሮቻችሁ ወይም የእግር ጣቶቻችሁ ሞቃታማ የአየር ሁኔታ ውስጥም ቢሆን ብዙውን ጊዜ ቀዝቃዛ እንደሆኑ ሊሰማችሁ ይችላል። የደም ፍሰታችሁ ተገድቧልና የማጽዳት አካላታችሁ በተለይ ጉበት ማጽዳት ሊያስፈልጋቸው ይችላል ማለት ነው። ሰባተኛ የደም ስር እብጠት ነው፣ እንደ ቫሪኮስ ቬን ወይም ደግሞ ስፓይደር ቬን የምንለው መርዛማ ንጥረ ነገሮች የደም ስር ግድግዳዎችንናም ቫልቮችን ሊያዳክሙ ይችላሉ። ይህም ወደ ደም መላሾች እንዲያብጡ ያደርግ ደካማ የሊምፋቲክ ፍሳሽናም እብጠት ይህንን ያባብሰዋል። ወደ ደም ስር እብጠት ይመራል። የደም ስር ስርዓታችሁ በጭንቀት ውስጥ ነው ማለት ነው። መርዛማ ንጥረ ነገሮችና ቆሻሻዎች የደምስር ጤናን እየጎዱ እንደሆነ የሚያሳይ ነው። ስምንተኛ ማሳከክ ወይም ደግሞ የማቃጠል ስሜት ነው። መርዛማ ንጥረ ነገሮች ክምችት ቆዳን እናም ነርቮችን ሊያበሳጩ ይችላል። ይህም ወደ ማሳከክ ወይም የማቃጠል ስሜት ያመራል። ይህ የሚሆነው ሰውነታችሁ መርዛማ ንጥረ ነገሮችን በቆዳ በትልቁ የማጽዳት አካል ለማስወጣት እየሞከረ ስለሆነ ነው። በሰውነታችሁ በቆዳ ህብረ ህዋሳት ውስጥ ለእብጠት ወይም ለመርዛማነት ብስጭት ምልክት እየሰጠ እንደሆነ የሚያሳይ ነው። ዘጠነኛ ደስ የማይል ሽታ ወይም ደግሞ ከመጠን በላይ ላብ በእግሮች ላይ መከሰት ነው። መርዛማ ንጥረ ነገሮች በላብ እጢዎች ሲወገዱ ጠንካራ ሽታን ሊፈጥሩ ይችላሉ። ከመጠን በላይ ላብ ደግሞ ሰውነት ቆሻሻን ለማስወገድ የሚጠቀምበት መንገድ ነው። ሰውነታችሁ ከመጠን በላይ የሆነ መርዛማ ንጥረ ነገርን በላብ በመልቀቅ እያካካሰ እንደሆነ የሚያሳይ ምልክት ነው። አስረኛ በሌሊት የእግሮች መንቀጥቀጥ ነው። የእግሮች መንቀጥቀጥ ከደካማ የደም ዝውውር ከማግኒዥየም እጥረት ወይም የነርቭ ስርዓትን በሚያበሳጭ መርዛማ ንጥረ ነገር ክምችት ጋር ሊገናኝ ይችላል። ያለማቋረጥ እግሮቻችሁን ማንቀሳቀስ እንደምትፈልጉ ሊሰማችሁ ወይም መወዛወዝ ሊያጋጥማችሁም ይችላል። ነርቮቻችሁ እናም ጡንቻችሁ በመርዛማ ቆሻሻ ክምችትና በደካማ ኦክስጅን እጥረት ምክንያት እንደተጨነቁ የሚያሳይ ምልክት ነው። አስራ አንደኛ ቁስሎች ወይም ደግሞ አንዳንድ የቆዳ መቆራረጦች በዝግታ መዳን ነው። በእግሮቻችሁ ላይ ያሉ ትናንሽ ቁስሎች ወይም ደግሞ መጎዳቶች ለመፈወስ ረዘም ያለ ጊዜ የሚወስዱ ከሆነ መርዛማ ንጥረ ነገሮችና ደካማ የደም ፍሰት ኦክሲጅን እናም ንጥረ ነገሮች ወደ ህብረ ህዋሶቻችሁ እንዳይደርሱ እየገደቡ እንደሆነ የሚያሳይ ነው። የበሽታ መከላከያ እናም የደም ዝውውር ስርዓቶች ከመጠን በላይ ተጭነዋል እናም ዝግተኛ ናቸው። ይህም የሰውነታችሁን ተፈጥሯዊ የመጠገን ችሎታን ይቀንሰዋል። አስራ ሁለተኛ ያበጡ ጉልበቶች ወይም ደግሞ የመገጣጠሚያ መድረቅ ነው። ሰውነት መርዛማ ንጥረ ነገሮችን እናም ከመጠን በላይ ፈሳሽን ሲይዝ እንደ ጉልበት ወይም ደግሞ ቁርጭምጭሚት ያሉ የመገጣጠሚያ ቦታዎች ያብጣሉ። በእብጠት ምክንያት መድረቅ፣ ህመም ወይም ደግሞ የተገደበ እንቅስቃሴም ሊሰማችሁ ይችላል። የሚያቃጥሉ መርዛማ ንጥረ ነገሮች በመገጣጠሚያዎችናም በተያያዥ ህብረ ህዋሶች ዙሪያ እየተከማችሁ እንደሆነ የሚያሳይ ምልክት ነው። ስለዚህ ለጤናማ እግሮች በእግሮቻችን ውስጥ ያለውን መርዛማ ንጥረ ነገር ክምችቶችን በተፈጥሮ ለመቀነስ በቂ ውሃን ጠጡ። ቆሻሻን ለማስወገድ በየቀኑ ከሁለት እስከ ሶስት ሊትር ንጹህ ውሃን መጠጣት ያስፈልጋል። ሰውነታችንን የማጽዳት ምግቦችን ተመገቡ። የሎሚ ውሃ፣ ቅጠላማ አትክልቶችን፣ ነጭ ሽንኩርት፣ ቀይስርና ዝንጅብልን በአመጋገባችሁ ውስጥ ማካተት ያስፈልጋል። እርድንም ጨምሮ ማለት ነው። እግሮቻችሁን ማሳጅ አድርጉ። የደም ዝውውርን ያሻሽላል እናም የሊምፍ ፈሳሽ እንዲወጣም ይረዳል። በኤፕሰም ሶልት ደግሞ መዘብሰፍ በቆዳችሁ በኩል መርዛማ ንጥረ ነገሮችን ያስወግዳል እና ጡንቻዎችን ያዝናናል። በየጊዜው ደግሞ የአካል ብቃት እንቅስቃሴ አድርጉ። እንደ መራመድ፣ ዮጋ ወይም ደግሞ የመለጠጥ የአካል ብቃት እንቅስቃሴዎች የደም ፍሰትን ያበረታታሉ። የተዘጋጁ ምግቦችንና ስኳሮችን ደግሞ ገድቡ፣ መርዛማ ጭነትን ስለሚቀንስ። እግርን ከፍ ማድረግ ወደ ላይ የደም ዝውውርን ያሻሽላል። እናም እብጠትንም ይከላክላል። እንዲሁም የእጽዋት ሻዮችን ተጠቀሙ፣ እንደ ዳንዴሊዮን፣ የዝንጅብል እናም የእርድ ሻይ፣ እንዲሁም ደግሞ የአረንጓዴ ሻይን ተጠቀሙ። የጉበት ማጽዳትን ይደግፋሉ ማለት ነው። ስለዚህ ከእግሮቻችሁ ላይ ደግሞ መርዛማ ንጥረ ነገሮችን የሚያጸዱ እብጠትን የሚቀንሱ የደም ዝውውርን የሚያሻሽሉ እናም የሊምፋቲክና የጉበት ስርዓታችሁን የሚደግፉ ተፈጥሯዊ መፍትሄዎችንና የማጽዳት መጠጦችን ደግሞ ልንገራችሁ። አንደኛ የሎሚ እና የዝንጅብል የማጽዳት ውሃን መጠቀም ነው። ሎሚ ሰውነትን አልካላይን ያደርጋል እናም ጉበትንም ይደግፋል። ዝንጅብል ደግሞ የደም ዝውውርን ያሻሽላል እናም በእግሮች ላይ እብጠት ወይም ደግሞ ብግነትን ይቀንሳል። አዘገጃጀቱም አንድ ብርጭቆ የሞቀ ውሃ፣ ግማሽ ሎሚ ጭማቂ ያስፈልጋቸዋል፣ ግማሽ የሎሚ ጭማቂ ማለት ነው። አንድ ትንሽ ቁራጭ ትኩስ ዝንጅብል ያስፈልጋቸዋል፣ የተፈጨ ወይም ደግሞ የተከተፈ። እንደ አማራጭ አንድ ሻይ ማንኪያ ማር። ይህንን አንድ ላይ አዘጋጅታችሁ እንደ ሻይ አርጋችሁም ቢሆን ጠዋት በባዶ ሆድ ጠጡት። ሁለተኛ፣ የኪያርና የሚንት የማጽዳት ውሃ ነው። ይህ እርጥበትን ይሰጣል እናም ያቀዘቅዛል፣ ያቀዘቀዛል። ኪያርና ኩከምበር ማለት ነው። ኪያር መርዛማ ንጥረ ነገሮችን ያስወግዳል እናም ኩከምበር ደግሞ ያበጡ ህብረ ህዋሳትን ያረጋጋል። ኪያርና ኩከንበር ማለት ነው። እነዚህ ነገሮችን ያደርጋሉ ማለት ነው። አዘገጃጀቱም አንድ ሊትር ውሃ ያስፈልጋቸዋል፣ ግማሽ የተከተፈ ኪያር ወይም ደግሞ ኩከምበር ከስድስት እስከ ስምንት የሚሆኑ የሚንት ቅጠሎችና፣ ግማሽ የተከተፈ ሎሚ ያስፈልጋቸዋል። ከሁለት እስከ ሶስት ሰዓታት አቆዩትና፣ ቀኑን ሙሉ እየቀዳችሁ መጠጣት ትችላላችሁ። ሶስተኛ የእርድናም የሎሚ የማጽዳት ሻይ ነው። እርድ እብጠትን ይቀንሳልናም ጉበት ወደ እግሮች የሚፈሰውን ደም እንዲያጸዳም ይረዳዋል። ብግነትን ይቀንሳል። አዘገጃጀቱም አንድ ኩባያ ሙቅ ውሃ፣ ግማሽ የሻይ ማንኪያ የእርድ ዱቄት፣ ግማሽ የሎሚ ጭማቂ ያስፈልጋቸዋል። አንድ የሻይ ማንኪያ ማር እንደ አማራጭ ያስፈልጋቸዋል። ይህንን ሻይ አዘጋጅታችሁ በየቀኑ አንድ ጊዜ ከምግብ በኋላ ጠጡት። አራተኛ የዳንዴሊዮን ሻይ ነው። ዳንዴሌን እንደ ተፈጥሯዊ ሽንት ማስወገጃ እናም የጉበት ማጽጃ ሆኖ ያገለግላል። ይህም የእግር እብጠትናም የውሃ ማቆየትን የሚያስከትሉ መርዛማ ንጥረ ነገሮችን ያስወግዳል። አዘገጃጀቱም አንድ ሻይ ማንኪያ የደረቀ የዳንዴሌን ስር ወይም ደግሞ ቅጠል በአንድ ኩባያ ውሃ ውስጥ ከአምስት እስከ ሰባት ደቂቃዎች አፍልታችሁ አጥልላችሁ ሙቅ እንዳለ መጠጣት ነው። ጠዋት አንድ ኩባያ እናም ከመተኛታችሁ በፊት ደግሞ አንድ ኩባያን ጠጡ። አምስተኛ አረንጓዴ ሻይ ከሎሚ ጋር ነው። አረንጓዴ ሻይ የደም ዝውውርን የሚያሻሽሉ እናም ጉበት መርዛማ ንጥረ ነገሮችን እንዲያስወግድ የሚረዱ አንቲ ኦክሲዳንቶችን ይዟል። አዘገጃጀቱም አንድ የአረንጓዴ ሻይ ከረጢትን በሙቅ ውሃ ውስጥ አፍሉት፣ ከዛም ጥቂት ጠብታ የሎሚ ጭማቂን ጨምሩበት። ከዛም በቀን ከአንድ እስከ ሁለት ኩባያ ጠጡ፣ ጠዋትና ከሰዓት በኋላ ማለት ነው። ስድስተኛ ቀይ ስር እናም ካሮት አንድ ላይ የማጽዳት ጭማቂን ሰርታችሁ መጠጣት ነው። ሁለቱም አትክልቶች የጉበትና የኩላሊት ተግባርን ይደግፋሉ እናም በእግሮች ውስጥ የደም ፍሰትን የሚያሻሽል ናይትሪክ ኦክሳይድን ይጨምራሉ። አዘገጃጀቱም አንድ ቀይ ስር፣ ሁለት ካሮት፣ ግማሽ ሎሚ እና አንድ ትንሽ ቁራጭ ዝንጅብል ያስፈልጋቸዋል። እነዚህን አንድ ላይ ጁስ ሰርታችሁ በየቀኑ አንድ ብርጭቆ ከቁርስ በፊት ጠጡ። ሰባተኛ አፕል ሳይደር ቪኔጋር ነው። አፕል ሳይደር ቪኔጋር የፒኤች መጠንን ለማመጣጠን ይረዳል፣ ኢንፍላሜሽንን ይቀንሳል፣ እና መርዛማ ንጥረ ነገሮችን ከደም ስሮችም ያጸዳል። እንዴት ትወስዱታላችሁ? አንድ ብርጭቆ የሞቀ ውሃ አዘጋጁ፣ አንድ የሾርባ ማንኪያ አፕል ሳይደር ቪኔጋርን ጨምሩበት፣ እናም አንድ የሻይ ማንኪያ ማር እንደ አማራጭ መጨመር ትችላላችሁ። ይህንን አንድ ላይ አዋዳችሁ በቀን አንድ ጊዜ በባዶ ሆድ ጠጡት። ስምንተኛ የፓርስሌ እና የሎሚ የማጽዳት መጠጥ ነው። ፓርስሌ ዴቶክስ ድሪንክ የምንለው ማለት ነው። ስለዚህ ፓርስሌ እንደ ተፈጥሮ የሽንት ማስወገጃ ሆኖ ያገለግላል። ይህም የእግርና ኢንፍላሜሽንን የሚያስከትሉ ጨውና መርዛማ ንጥረ ነገሮችን ያስወግዳል። አዘጋጃጀቱም አንድ እፍኝ ትኩስ የፓርስሌ ቅጠሎችን ፍጩ። ማለትም የሾርባ ቅጠል የምንለው ማለት ነው በተለምዶ ከዛም አንድ የሎሚ ጭማቂ እና አንድ ኩባያ ውሃ ጨምሩበት፣ አጥልላችሁ መጠጣት ነው። በሳምንት ከሶስት እስከ አራት ጊዜ ጠጡት። በተለይም ጠዋት። ዘጠነኛ የሀባብ እናም የባሲል ጁስ ነው። ሀባብ እርጥበትን ይሰጣል፣ እናም የኩራይት ማጽዳትን ይደግፋል። ባሲል ደግሞ ደምን ለማጽዳትም ይረዳል። አዘገጃጀቱም ሁለት ኩባያ ሀባብን ከጥቂት የባሲል ቅጠሎች ጋር ፍጩት። ከዛም ስኳር ሳትጨምሩ ትኩስ አድርጋችሁ ጠጡት። በሞቃታማ የአየር ሁኔታ ከሰዓት በኋላ ለማጽዳት በጣም ተስማሚ ነው። አስረኛ ለደም ዝውውር አረንጓዴ እስሙዚን አዘጋጅታችሁ መጠጣት ነው። ቅጠላማ አትክልቶች ደምን የሚያጸዳ እናም የእግር ብግነትን የሚቀንስ ክሎሮፊልን ይሰጣሉ። አዘገጃጀቱም አንድ ኩባያ እስፒናች ወይም ደግሞ ኬል ያስፈልጋቸዋል። ግማሽ ኪያር፣ ግማሽ አረንጓዴ ፖም፣ ግማሽ ሎሚ እና አንድ ኩባያ ውሃን አንድ ላይ አዘጋጁ። ይህንን አንድ ላይ ፈጭታችሁ በየቀኑ ለቁርስ ፈጭታችሁ መጠጣት ነው። ስለዚህ እነዚህን የማጽዳት መጠጦችን ለመጠቀም ደግሞ ጠዋት ላይ በባዶ ሆድ መጠጣት ትችላላችሁ። ሜታቦሊዝምን ለማንቃት እንዲሁም ደግሞ ማጽዳትን ለመጀመርም ይጠቅማል። ሎሚ እና የዝንጅብል እንዲሁም ደግሞ ውሃን አንድ ላይ አድርጋችሁ ፓርሰሌን ጨምራችሁ ጠዋት ላይ መጠጣት ትችላላችሁ። ከሰዓት በኋላ ደግሞ እርጥበትን ለማቆየትና መርዛማ ንጥረ ነገሮችንም ከሰውነታችን ለማስወገድ ይረዳሉ። የኪያርና የሚንት እንዲሁም ደግሞ ውሃን ጨምራችሁ የዚህን ውሃ መጠጣት ትችላላችሁ። እንዲሁም ደግሞ አረንጓዴ ሻይን መጠጣት ትችላላችሁ። የኪያርና የሚንት ውሃና አረንጓዴ ሻይን ከሰዓት በኋላ መጠጣት የምትችሉት ነው። ምሽት ላይ ደግሞ ጡንቻዎችን ለማዝናትና ሌሊት ላይ ደግሞ ከሰውነታችን መርዞችን ለማስወገድን ለመደገፍ በኤፕሰም ጨው መዘፍዘፍ ማተ ላይ ማለት ነው ከመተኛታችሁ በፊት፣ እንዲሁም ደግሞ የዳንዴሎን ሻይን መጠጣትና እግራችሁን ደግሞ ማሳጅ ማድረግ በጣም ጠቃሚ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ፣ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበር። እንደተማራችሁበት ተስፋ አደርጋለሁኝ። እግሮቻችሁ በመርዛማ ንጥረ ነገሮች እንደተሞሉ ወይም ደግሞ እየያዙ መሆናቸውን የሚያሳዩ በርካታ ምልክቶችን እንዴት አድርጋችሁ ደግሞ እነዚህን መርዛማ ንጥረ ነገሮችን ማጽዳት እንደምትችሉ፣ እንዴት እንደሚከሰቱ በደንብ በዝርዝር ነገርያችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።